ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ ሰላማችሁ በያላችሁበት ይብዛልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም የብዙ ተማሪዎች ጥያቄ የሆነውና ትንሽ ለማንበብ የሚያስቸግራችሁን፣ ለመጻፍ የሚያስቸግራችሁን እጅግ በጣም አስፈላጊና መሰረታዊ የሆነውን ነገር ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ምንድን ነው በዛሬው ክላሳችን የምናየው የምትሉ ከሆነ ሶስተኛ መደብ ላይ የሚገኘውን ፊደሉና ስድስተኛ መደብ ላይ የሚገኘውን ፊደሎችን አንድ ላይ ልዩነታቸው ምንድን ነው የሚለውን ሀሳብ በደንብ በግልጽ የማሳያችሁ ይሆናል። ይህ የብዙ ተማሪዎች ችግር የሆነውን ነገር ይህንን ቪዲዮ በማየት ብቻ ስለምትቀርፉ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ምክንያቱም በዚህ ቪዲዮ እጅግ በጣም ብዙ እንደምትማሩ የሶስተኛና የስድስተኛ ፊደሎችን ለይታችሁ ስለምታውቁ፣ ለምሳሌ የሶስተኛ መደብ ፊደል በመጀመሪያ ሲመጣ እንዴት እንደሚነበብ፣ በመጨረሻ ሲመጣ እንዴት እንደሚነበብ፣ የስድስተኛውም እንደዛው እንዴት እንደሚነበብ በደንብ የማሳያችሁ ይሆናል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን ምክንያቱም ይህንን ቻናል ብቻ በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሰብስክራይብ በማድረግ የእውቀት ደረጃችሁን እንድታሳድጉና ራሳችሁን እንድትለውጡ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደናቂ ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮመኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በኦንላይን ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ መሰረታዊ በሆኑ በእንግሊዝኛ፣ በአማርኛ፣ በኦሮምኛና በሂሳብ ትምህርቶች ላይ የምትቸገሩት፣ ለማንበብ የሚከብዳችሁ፣ ለመጻፍ የሚከብዳችሁ እኛ ጋር እየመጣችሁ በጣም በአጭር ጊዜ ውስጥ በወራት ውስጥ ማንበብና መጻፍ ችላችሁ ራሳችሁ ላይ የሚደንቅ ለውጥ እንደምታዩ ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎችንም እያሰለጠን እንገኛለን። ታዲያ እናንተም እየመጣችሁ ከነዚህ ተማሪዎች ጋር ስትፈልጉ በግሩፕ ወይም በጋራ ካልሆነ ደግሞ በግል ወይም ለብቻችሁ መማር የምትችሉ መሆኑን እና በአጭር ጊዜ ውስጥ ካለማወቅ ወደ ማወቅ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ እንደምትመጡ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው ማለት ነው። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። በዛሬው ትምህርታችን ትኩረት የምናደርገው በምንድን ላይ ነው ካላችሁ፣ ሶስተኛ ፊደሎችን እና ስድስተኛ ፊደሎችን እንዴት ለይተን ማንበብ እንችላለን፣ ወይም እንዴት በደንብ ማወቅ እንችላለን የሚለውን ሀሳብ ላይ ነው የምንወያየው። ደብተር እስክሪፕቶ ይዛችሁ ብትከታተሉ እጅግ የተሻለ ነው። እዚህ ጋ እንደምታዩት የመጀመሪያው ምን ይላል የሚለውን እስኪ አብረን እናንብብ። የመጀመሪያዋ ፊደል ሶስተኛ መደብ ላይ የምትገኝ ፊደል ነች። ሶስተኛ መደብ ላይ የሚገኙ ፊደሎች መለያቸው አለ። ምንድን ነው መለያቸው ካላችሁ፣ ለምሳሌ ሶስተኛ መደብ ላይ የሚገኙ ፊደሎች በአጠቃላይ እግራቸው ወደ ቀኝ ይሸፍፋል፣ ወይም ሸፋፋ ነው ማለት ትችላላችሁ ማለት ነው። ይህ የቅርጻቸው መለያ ነው። ድምጻቸው ደግሞ ረዘም ተብሎ ነው የሚነበበው። ኢ የሚል ድምፅ አላቸው። ለምሳሌ ቺ የመጀመሪያዋ ፊደል ሚ ትባላለች። አያችሁ፣ ሚ ረዘም ብሎ ነው የምናነበው ማለት ነው። ስድስተኛ ሲሆን ግን አጠር አርገን ም። አያችሁ፣ እች ም ነች። አያችሁ፣ ልዩነታቸው ይሄኛው ሚ ሲሆን፣ ይሄኛው ግን ም ነው። ስለዚህ በቃላት እስኪ እንያቸው፣ ቃላት መስርተን እንያቸው። እንደነገርኳችሁ እግራቸው ሸፋፋ ነው ብያለው። ይሄው ወደ ቀኝ ሸፋፋ ነው እግራቸው ማለት ነው። እስኪ አብረን እችን ቃል፣ የመጀመሪያውን ቃል አብረን እናንብብ። ሶስተኛ ፊደል የሆነችው ሚ በመጀመሪያ ላይ ነው የመጣችው። ስለዚህ አንድ ላይ እናንብብ። ሚ ዛ ና ዊ። አንድ ላይ እስኪ ደግመን እናንብብ። ሚዛናዊ፣ ሚዛናዊ ይላሉ። ውድ ቤተሰቦች አያችሁት፣ እንዴት እንደመሰረት ነው እንዴት እንዳነበብን አያችሁት፣ ሚዛናዊ ሶስተኛ ፊደል በመጀመሪያ በመጠቀም የሜዘር የሆነችውን ሚ ፊደልን በሶስተኛ ላይ በመጠቀም ሚዛናዊ የሚል ቃል መሰረትን ማለት ነው። እስኪ በመጀመሪያ ደረጃ ደግሞ የስድስተኛ ፊደል ወይም ስድስተኛ መደብ ላይ የሚገኘውን ፊደል በመጠቀም ቃላት ስንመሰርት እንዴት እንደምናነብ ላሳያችሁ። እዚ ጋ የምትመለከቷት የሜዘር ነች፣ ነገር ግን ስድስተኛ ነች፣ ምህ ትባላለች። ይመሳሰላሉ። አብዛኛው ተማሪ አመሳስሎ ነው የሚያነበው። ነገር ግን ልዩነት አላቸው፣ በጣም ይለያያሉ። ስለዚህ እቺ ም ነች እቺ ደግሞ ሚ ነች። አያችሁት? አንዱ የሶስተኛ መደብ ላይ ወይም ሶስተኛ መደብ ላይ የሚገኘው ፊደል ረዘም ተብሎ ነው የሚነበበው። ስድስተኛ ግን አጠር ተብሎ ፈጠን ተብሎ ነው የሚነበበው። ስለዚህ እስኪ አብረን እናንብ። ይህንን ቃል ማለት ነው። ምዕራፍ ምዕራፍ ይላል ምዕራፍ። አያችሁት? ምዕራፍ የሚለውን እንደዚህ ብላችሁ በቀላሉ አነበባችሁ ማለት ነው። ምዕራፍ ይላል። በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ደግሞ እዚህ ጋር የምታዩት ሌላኛው ቃል ነው። የሰዘርነች ነች፣ የሰዘር ነች። ሶስተኛ መደብ ላይ የምትገኝ ፊደል ነች። ማነች? ሲ ሲ ትባላለች። እስኪ አብረን እናንብብ። ሲን ተጠቅመን ቃላትን መስርት እስኪ ሲታወቅ ሲታወቅ ሲታወቅ ይላል። ውድ ቤተሰቦች ሲታወቅ ሲታወቅ ይላል። አያችሁ ውድ ቤተሰቦቼ። ነገር ግን ስድስተኛ ተጠቅመን እስኪ ቃላትን መስርት። ሶስተኛ ፊደል ረዘም ይላል፣ ሲ ብለን ነው ያነበብ። ነገር ግን ስድስተኛ ሲሆን ስ ነው ስ ይባላል ስድስተኛው። አያችሁ ልዩነታቸው፣ ሶስተኛ ሲነበብ በጣም ረዘም ተደርጎ እና ቀስ ብለን ነው የምናነበው። እዛ ጋ ጫና አድርገን ነው የምናነበው። ነገር ግን ስድስተኛ ምን ብለው የሚገኘውን ፊደል ስናነብ አጠር አድርገን ነው፣ ፈጠን ብለን ነው የምናነበው። አጠር አድርገን። በጣም አሪፍ። አሁን ልዩነታቸውን ለመረዳት እስኪ ከስድስተኛ ቃላትን መስርት። እቺ ስ ነች። የመጀመሪያ ፊደል ስ ነች። ከስ ነው ቃላት የመሰረት ነው ስለዚህ ስ ታደርግ፣ ስታደርግ ይላል ስታደርግ አያችሁ ፈጠን ብለን ነው ያነበብነው ስታደርግ ለምሳሌ አንድ ነገር ስታደርግ ጥንቃቄ ውሰድ ምናምን ምናምን ብላችሁ መጻፍ ብትፈልጉ ስታደርግ የሚለው እንደዚህ ነው የሚጻፈው ማለት ነው በጣም አሪፍ እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል የበዘር ነች የበዘር ሆና ሶስተኛ ነች እቺ ቢ ትባላለች ቢ ረዘም ትላለች እንደ ስድስተኛ አጠራ አትለም ስድስተኛዋን ብናያት ብ አያችሁት? ልዩነታቸው ሶስተኛ ቢ ነው፣ ስድስተኛ ግን ብ ነው። ልዩነታቸው በጣም ጎልቶ ይታያል። አሁን ምሳሌ የተለያዩ ቃላቶችን ስንሰራ በጣም ጎልቶ ይታያል ማለት ነው። ምክንያቱም ይህንን ቪዲዮ የሰራሁበት ዋነኛው ምክንያት ብዙ ተማሪዎች ይቸገራሉ። በውስጥ መስመርም እያስተማርኩ እንዳየሁት ከሆነ አብዛኛው ተማሪ የሶስተኛና የስድስተኛ ፊደል አያውቁም። የአንደኛና አራተኛ የአራተኛ ላይም እንደዛው ይቸገራሉ። በሌላ ቪዲዮ አንደኛና አራተኛ ይዤላችሁ እመጣለሁ። ውድ ቤተሰቦቼ የመጀመሪያውን እስኪ የእኛውን ቃል አብረናብ ቢሮ ወ ቢሮዎች ቢሮዎች ቢሮዎች ይላል። አያችሁት? ቢሮዎች ብላችሁ ለመጻፍ ከፈለጋችሁ ቢ ሶስተኛ ነች፣ ስድስተኛ ብ አይደለም። እስኪ ከስድስተኛ ቃላት መስርት እንመልከት። ብ ር ሃን፣ ብርሃን። አያችሁት? አልቆየንም ብ ብለን ነው ያለፍ ነው። ብርሃን ብርሃን ብላችሁ ማንበብ ትችላላችሁ ወይም መጻፍ ትችላላችሁ ማለት ነው። ድቤ ሂሳቦቼ በጣም አሪፍ። እዚ ጋር የምታዩት ሌላኛው ደግሞ ምን ይላል? አራት ፊደል ነው ከአራት ፊደል ነው የተመሰረተው። እስኪ አብረና አንብብ። ተ ፈላጊ አያችሁት። እዚ ጋ ያለው መጨረሻ ላይ ነው። ሶስተኛና ስድስተኛ ያመጣ ነው። ምክንያቱም መጀመሪያ ላይ ስመጣ እንዴት እንደሚነበብ መጨረሻ ላይ ደግሞ ስመጣ እንዴት እንደምናነብ አሳያችኋለሁ ብያችሁ ነበር ቅድም ስለዚህ መጀመሪያ ላይ የመጣውን አይተናል። መጨረሻ ላይ ያለውን እስኪ አሁን፣ እቺ ጊ ፊደል የገዘርነች ግን መጨረሻ ላይ ነው የመጣችው። መጨረሻ ላይ ስትመጣ እንዴት እንደምትነበብ ላሳያችሁ። በጣም አሪፍ። እስኪ አብረን እናንብብ ተ ፈ ላ ጊ ተፈላጊ ይላል። አያችሁት? ጊ የምትለዋ ረዘም ተብላ ነው የምትነበበው እዛ ጋር እንቆያለን። ቶሎ ብለን ፈጠን ብለን አናልፍም ማለት ነው። ስለዚህ ተፈላጊ ይላል። እዚህ ጋ ግን ስድስተኛ ነች መጨረሻ ላይ ያለችዋ የገዘር ስድስተኛ። በመጀመሪያው ላይ የገዘር ሶስተኛ ነች። ስድስተኛ ሲሆን ግን በፍጥነት ነው የምናነባው፣ አንቆይም። መፈለግ። እስኪ አንድ ላይ ይህን ቃል አብረን እናንብብ። መፈለግ። አያችሁ ግ ብለን ነው ያለፍነው። ነገር ግን የዛኛው ወይም ከላይ በኩል ያለውን ጊ ነው ያልናት። ልዩነታቸውን በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ሦስተኛ መጨረሻ ላይም ስመጣ መጀመሪያ ላይም ስመጣ ሦስተኛ መደብ ላይ የሚገኝ ፊደል በጣም ረዘም ተደርጎ ነው የሚነበበው። ስድስተኛ ግን አጠር ብለን ፈጠን ብለን ነው የምናነበው። መፈለግ መፈለግ ይላል። መፈለግ የሚለውን ቃል መጻፍ ከፈለጋችሁ እንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ሌላኛው እናመራለን። እዚህ ጋር የምታዩት ሌላኛው ምን ይላል? አሁንም መጨረሻ ላይ ነው። ሦስተኛ ፊደሎችን መጨረሻ ላይ እያመጣን ነው። እነኚህ ሦስተኛ ፊደሎች በመጨረሻ እየመጡ እንዴት እንደሚነበቡ እያሳያችሁ ነው። እዚህ ጋር ስድስተኛ ነው ያነበብ ነው። ስድስተኛ መደብ ላይ ያለውን ፊደል በማምጣት ልዩነታቸውን ይበልጥ ኮምፔር ለማድረግ እንዲያመቸን ነው። እንደዚህ እየሰራው ያለው ማለት ነው፣ ውድ ቤተሰቦቼ። በጣም አሪፍ። የመጀመሪያውን እስኪ አብረን እናንብብ። አ ን ባ ቢ አን ባቢ አንባቢ ይላል። አያችሁ ውድ ቤተሰቦቼ አንባቢ ብላችሁ ለመጻፍ ከፈለጋችሁ እንደአሁኑ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ይሄኛው ደግሞ ምን ይላል? እስኪ አብረን እናንብብ አ ን ብ ብ ስድስተኛ መደብ ላይ የሚገኙ ፊደሎች ናቸው የመጨረሻዎቹ ሁለቶቹ። ስለዚህ አን ብ ብ አያችሁት፣ ልዩነት በጣም አላቸው። የመጀመሪያው አንባቢ ይላል። ሁለተኛ ላይ ደግሞ ያለው አን ብ ብ አንብብ ይላል አንብብ የሚለውና አንባቢ የሚለው ሰፊ ልዩነት በመካከላቸው አለ ማለት ነው። ድቤ ሳቦቼ በጣም አሪፍ። አሁን ደግሞ ወደ ቀጣዩ እናመራለን። እዚህ ጋር የምታዩት ሌላኛው መጀመሪያ ላይ ያለው የተዘር የሆነው ሶስተኛ መደብ ላይ የሚገኝ ፊደል ነው ቲ ነች። አያችሁት ሶስተኛ መደብ ላይ የሚገኘው ፊደል ሲነበብ በጣም ረዘም ይላል ማለት ነው ድቤ ሳቦቼ ቲማቲም ቲማቲም ይላል። ቲማቲም ቲማቲም ብላችሁ እንደዚህ ማንበብ ትችላላችሁ። ነገር ግን ስድስተኛ ብንጠቀም በመጀመሪያ ላይ እንዴት እንደምናነብ ላሳያችሁ። ቺ ት ነች፣ ቲ አይደለችም ት ነች። ት ዳር ትዳር ይላል። አያችሁ ድ ቤተሰቦቼ ትዳር ትዳር ይላል። ስለዚህ ሶስተኛና ስድስተኛ መሃል እጅግ በጣም ብዙ ልዩነት አላቸው ማለት ነው። ውድ ቤተሰቦቼ እንደዛ እንድትረዱ የተለያዩ ምሳሌዎችን እየሰራው ነው። እናንተም እነኝን ምሳሌዎችን በማየት የተለያዩ ቃላትን በራሳችሁ መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እዚጋ የምታዩት ደግሞ የአዘር የሆነችው አናባቢ ነች። ነገር ግን ሶስተኛ ነች። ሶስተኛ እንደ ኢ ተብላ ነው የምትነበበው። ኢ ነች። ኢ ከዛ ሳ ነች። ከዛ ት። አያችሁት? አንድ ላይ ይህንን ቃል ስናነብ ኢ ሳት ኢ ሳት ኢ ሳት ይላል። ነገር ግን ስድስተኛ እስኪ በመጀመሪያ ላይ እንጠቀም። የአዘር የሆነችው ስድስተኛ ነች። እ ነች። እ ነች። እስኪ አብረን እናንብብ። እንብላ እንብላ ይላል። የሆነ ነገር ገዝታችሁ እንብላ ብላችሁ ሜሴጅ መጽሐፍ ብትፈልጉ እንደዚህ መጽሐፍ ትችላላችሁ ማለት ነው፣ ውድ ቤተሰቦቼ። እንብላ ይላል፣ እንብላ ይላል። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? የከዘር ነች፣ ነገር ግን አራተኛ ነች። ኪ ትባላለች። ኪ ምክንያቱም የከዘር ሶስተኛ ፊደል ስለሆነች ረዘም ተደርጋ ነው የምትነብበው። እስኪ አብረን እናንብብ። ኪ ዳን፣ ኪ ዳን ኪዳን ይላል ኪዳን የሚለውን አነበብን። እዚ ጋር ደግሞ እስኪ ከስድስተኛ ፊደል ከከዘር ከሆነችው ከክ ወይም ከከዘር ከሆነችው ከስድስተኛ ፊደል እስኪ አብረን እናንብብ ክርክር፣ ክርክር፣ ክርክር ይላል። በጣም አሪፍ፣ በጣም አሪፍ። ልዩነታቸውን እያየን ነው። በጣም አሪፍ። እዚ ጋር የምታዩት ሌላኛው ቃል መጨረሻ ላይ ነው። ሶስተኛና ስድስተኛ እያመጣን ስንጠቀም የነበረው ወይም ስናነብ የነበረው ማለት ነው። ካልሲ ካልሲ ይላል። አያችሁት ውድ ቤተሰቦቼ ካልሲ የሚለው ሲነበብ ረዘም ተደርጎ ነው የሚነበበው ማለት ነው። ስለዚህ ካልሲ ብለን ሲ ሶስተኛ ነው የወሰድናት። ነገር ግን ስድስተኛ ስንጠቀም ደግሞ እንዴት ነው የሚሆነው የሚለውን ላሳያችሁ። እስኪ አብረን እናንብብ ክ ላ ስ ክላስ ክላስ ይላል። አያችሁ ውድ ቤተሰቦቼ ክላስ የሚለውን ስ ነው መጨረሻ ላይ የተጠቀምናት። ነገር ግን ክላስ የሚለውን እንደዚህ ጽፈን ካልሲ ወይም ካልሲ የሚለውን ሲ ረዘም ስለምትል ሶስተኛ እንጠቀማለን። ወይም ሶስተኛ መደብ ላይ የሚገኘውን ፊደሎችን በእንደዚህ አይነት መንገድ ወይም በእንደዚህ አይነት መልኩ መጠቀም እንችላለን ማለት ነው ውድ ቤተሰቦቼ በጣም አሪፍ እዚህ ጋር የምታዩት ሌላኛው ምን ይላል መጨረሻ ላይ ነው ያመጣነው አሁን ሶስተኛ እና ስድስተኛ አያችሁት የመጀመሪያው ጊ ነው ጊ ማለት የገዘር ስድስተኛ ማለት ነው እስኪ አብረን እናንብብ ታ ዳ ጊ ታዳጊ ይላል አያችሁት ቤተሰቦች ታዳጊ የሚለው ገና እያደገ ያለው ማለት ነው ታዳጊ ይላል ጊም ረዘም አድርገን ነው ያነበብናት ማለት ነው። ታዳጊ አያችሁት፣ እዛ ጋር ጫን ነው ያልነው ነገር ግን እስኪ ሌላ እንቀይር። ግ ስድስተኛ ፊደል ዋን መጨረሻ ላይ ተጠቀምናት። እደግ እደግ ይላል አያችሁት። እደግ እደግ ብላችሁ ለመጻፍ ከፈለጋችሁ መጨረሻ ላይ የምትጠቀሙት የገዘር የሆነችው ግ ነው። ምክንያቱም ጊን ሶስተኛ ዋን ከተጠቀምነው ኢደጊ ይላል አያችሁት ኢደጊ ለሴት ነው የሚሆነው ማለት ነው ድ ቤተሰቦቼ በጣም አሪፍ ስለዚህ ቤዚካሊ ያለው ልዩነት ይህንን ይመስላል ማለት ሶስተኛ እና ስድስተኛ መደብ ላይ ያለው ልዩነት ሳጠቃልልላችሁ ምንድን ነው ካላችሁ ሶስተኛ መደብ ላይ የሚገኘው ፊደል አብዛኛውን ጊዜ ረዘም ተደርጎ ነው ሲነበብ የሚነበበው ነገር ግን ስድስተኛ መደብ ላይ የሚገኘው ፊደል ደግሞ ምንድን ነው የሚባለው ማለት ነው ድ ቤተሰቦቼ አጠር ተደርጎ ፈጠን ብለን ነው የምናነበው ማለት ነው። ስለዚህ ሁለታቸውም የተለያዩ የራሳቸው የሆነ ኳሊቲ እና የሚነበቡበትም መንገድ የራሳቸው የሆነ ቅርጽ አላቸው ማለት ነው፣ ውድ ቤተሰቦቼ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የሚለውን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለጀመሩ እናንተም ትምህርት ለመጀመር የፈራችሁት፣ በተለያየ ምክንያት ትምህርታችሁን በአግባቡ መከታተልና መጨረስ ያልቻላችሁት መሰረታዊ በሆኑ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች እና ቋንቋዎች ላይ ለመጻፍና ለማንበብ የምትቸገሩት በሙሉ በጣም በአጭር ጊዜ ውስጥ እጅግ ልቃችሁ ራሳችሁ ላይ የሚደንቅ ለውጥ ለማየት የምትፈልጉት በሙሉ ይህ ለእናንተ የተዘጋጀ ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በብቃት በማንበብና በመጻፍ ራሳችሁ ላይ እንደምትኮሩ ላረጋግጥላችሁ ፈልጋለሁኝ እኛን ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገናችሁ እናሰለጥናችኋለን ማለት ነው ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ።